ጌታ ቃል አብረን እንካፈላለን። ኢሳይያስ 19 ከ1 እስከ አራት ያለውን ላይ እንመለከታለን። እግዚአብሔር እጅ መምጣት አንድ ነገር ይሰራል። በሱ ላይ ፎከስ እናደረጋለን። አንድ ነጥብ ነው የምናየው። እዚህ ጋር ስንመለከት እንግዲህ ቁጥር አንድ ላይ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይመጣል። አሜን፣ እግዚአብሔር ይምጣ። እየበረረ ወደ ከተማይቱ ላይ ይመጣል። ወደማ ወደ ግብፅ ላይ አያችሁ፣ እግዚአብሔር ይመጣል ማለት ነው። በከተማ ላይ ይመጣል። በግለሰብ ላይ ይመጣል በቤተሰብ ላይ ይመጣል። እጁ ይመጣል። በሌላ ቦታ ላይ እጁ ነው የሚለው እጁ ይመጣል፣ እየበረረ በፈጣን ደመና፣ በፍጥነት ለምን ፈጣን ምላሽ ያስፈልጋል? ፈጣን የሚመታ ነገር አለ። ስለዚህ እግዚአብሔር እየዘገየ አይደለም፣ እየፈጠነ፣ በታላቅ ፍጥነት ሰማያዊው እግዚአብሔር፣ የማይታየው እግዚአብሔር፣ መንፈስ የሆነው እግዚአብሔር ስራ ሊሰራ ይመጣል። በኢየሱስ ስም ይምጣለን። ዛሬ መልእክት ይሄ ነው፣ የጌታ እጅ ይመጣል እየበረረ። እግዚአብሔር ወደ ከተማችን ይመጣል እየበረረ። እግዚአብሔር ወደ ጓዳችን ይመጣል እየበረረ። ወደ አስጨነቀው ነገራችን ይመጣል። ሲመጣ የሚሆኑ ብዙ ነገሮች አሉ። ከሚሆኑት ነገሮች መካከል አንዱን ነው የማነሳው። በተለይ ቁጥር ሶስት ላይ ያለው ላይ ነው የማተኩረው። መንፈስ ቅዱስ በውስጤ አተኩረው ያለ እሱ ላይ ነው። ብዙ ናቸው እነሱን አልዘረዝራቸውም። በተለይ ቁጥር ሶስት ስትመለከቱ እግዚአብሔር በፈጣን ደመና እየበረረ ይመጣል። ከዛ ምን ያደርጋል ነው የሚለው፣ ቁጥር ሶስት ላይ የግብፅም መንፈስ በውስጧ ባዶ ያደርገዋል ይላል። ሃሌሉያ! ወገኖቼ ዛሬ መንፈሱ ይመታል በሚል ነው እግዚአብሔር እየበረረ የሚመጣው። ምን ሊመታ ነው? መንፈሱን ሊወጋው ነው የሚመጣው። እዚህ ግብፅ ምድር ላይ አስቸጋሪ መንፈስ አለ። ሰውን ከሰው የሚያጋጭ አለ። እዚህ ጋር ሰውን ዶሚኔት የሚያደርግ ነው ግብፅ ላይ የሚሰራው። እኖ እርስ በርሳቸው አንድ ቋንቋ በማናገር ለክፋት የሚያሰልፋቸው መንፈስ ግብፅ ላይ አለ። ገዢ መንፈስ አለ። የእግዚአብሔርን ሰዎች የሚጨቁን የእግዚአብሔርን ሕዝብ ልክ ፈርዖን እንደ ጨቆነው በዛም በኋላ ባሉ ዘመናት የሚጨቁን መንፈስ እዛ ግብፅ ላይ እግዚአብሔር አይተዋል። ስለዚህ እግዚአብሔር ምንድን ነው የሚለው? ጣዖት አምልኮ አለ፣ የዓመፅ አሰራር አለ። ይህን ሁሉ የሚያደራጀው ማን ነው? መንፈስ ነው። የምን መንፈስ? የግብፅ መንፈስ ተብሎ ተጠርቷል። ይህ መንፈሱ ነው ጣዖት ሰው እንዲያመልክ ያደረገው። ይህ መንፈስ ነው ሰውን እያስጨነቀ ያለው። ይህ መንፈስ ነው ምድሪቱን በአመፅ የሞላ ያለው። ስለዚህ እግዚአብሔር እየበረርኩ መጣለው የግብፅን መንፈስ እመተዋለዋል። ሃለሉያ፣ በጌታ በኢየሱስ ስም የተመታ ይሆን። ዛሬ ምድሪቱን ያጎሳቆለም መንፈስ አለ ወገኖቼ። ስለዚህ እግዚአብሔር ምንድን ነው የሚለው እጄ ይመጣል፣ በእጄ መንፈሱን እወገዋለሁ። ይህ ከሚታየው ዓለም በስተጀርባ እጅ አለ ወገኖቼ። ይሄ የሚታየው ግዑዙ ዓለም የሚታየው ዓለም ጀርባ የሚያንቀሳቅስ መንፈስ አለ ሁልጊዜ ይሄ መንፈስ መመታት አለበት ነው እግዚአብሔር። አሁን የግብፅን መንፈስ እመተዋለሁ የሕዝቡን የሕዝቡን ልብ ያጠነከረ የሕዝቡን ልብ ደንዳና ያደረገ ሕዝቡን ያጎሳቆለውን ልመታው። በፈጣን ደመና እየበረርኩኝ እመጣለሁ፣ እወገዋለሁ። ከዛ ባዶ። እስቲ ባዶ በሉ። መንፈሱን ባዶ አደርገዋለሁ። አሜን ወገኖቼ። መንፈሱ ተጠናክሮ ነው ያለው። እግዚአብሔር ግን ሲመጣ መንፈሱ ምን ይሆናል? ባዶ ባዶ ይሆናል። ምንድን ነው ይሄ የግብፅ መንፈስ ስንል ደ ስፒሪት ኦፍ ኢጅፕሽያን የሚባለው ምን አይነት መንፈስ ነው? ይሄ መንፈስ ዲሞኒክ ኢንፍሉንስ ነው፣ አጋንንታዊ ተጽዕኖ ነው። ምን ምኑን ነው ተጽዕኖ የሚያደርገው? ኦቨር ዘ ፒፕል፣ በህዝቡ ላይ፣ ኦቨር ዘ ሲስተም፣ ሲስተሙን፣ የተቆጣጠረ ህዝቡን የተቆጣጠረ እኖ ደግሞ ከተማይቱን ኦቨር ዘ ሲቲስ የግብፅን ከተሞች የተቆጣጠረው የግብፅ መንፈስ ነው። ግለሰቦችን የተቆጣጠረው የግብፅ መንፈስ ነው። ቤተሰብን የተቆጣጠረ መንፈስ ነው። ኢንፍሉንስ ነው። ዲሞኒክ ኢንፍሉወንስ ነው። ስለዚህ እግዚአብሔር ምንድን ነው? እመጣለሁ፣ ይህንን ዲሞኒክ ኢንፍሉንስ እሰብረዋለሁ። ዛሬ በኢየሱስ ስም የተሰበረ ይሆን። ዛሬ በወገኖቼ፣ በዓለማችን ላይ ያለ የምናየው ችግር ሁሉ አጋንንታዊ ተጽዕኖ ነው። ኢትዮጵያ ኖርን፣ አለ። አሜሪካ የው መጣን፣ ተጽዕኖ አለ። እዛ ሄድን፣ አውሮፓ፣ ሁሉ ቦታ አለ። በእያንዳንዱ ከተማ ላይ ተጽዕኖ አለ። አጋንንታዊ ተጽዕኖ አለ። ወጣቶችን አንቆ ይዘዋል። ትውልዱን አንቆ ይዘዋል። ሲስተሙን አንቆ ይዘዋል። እግዚአብሔር ግን ይመጣል። እግዚአብሔር ይመጣል፣ እጁ ይህንን መንፈስ ይወገዋል። ባዶ አደርገዋለሁ። ከዚህ በኋላ ወገኖቼ ይሄ ክፉ መንፈስ ጠንክሮ አይቀመጥም፣ ባዶ ይሆናል። እሱ ባዶ ሲሆን የሚለቀቀው ይለቀቃል። ትውልድ ይለቀቃል ከተማ ይለቀቃል። ሲቲዎች ይለቀቃሉ። ሲስተሙ ይፈታል። ካውንቲዎች በነፃነት መስራት ይጀምራሉ። ዋይትሃውስ ሰላም ይሆናል። ዛሬ እኮ የተቆጣጠረ የግብፅ መንፈስ ስላለ ነው፣ ዛሬ ተጽዕኖ ያለው እዚህ። እግዚአብሔር ግን እየበረርኩ መጣለሁ። የግብፅን መንፈስ እወገዋለሁ፣ ባዶ አደርገዋለሁ። አሜን፣ ሃሌሉያ! እግዚአብሔር ይውጋው። እግዚአብሔር ሲመታው ሰላም ይሆናል። የሚሆን ታውቃላችሁ። ኢቭል ሉዝ ያረጋል፣ ፓወሩን ያጣል ማለት ነው። እንደፈለገ መዝራት አይችልም። ልጆቻችን ላይ መጥቶ ማነቅ አይችልም። ትውልዱን መግዛት አይችልም። ኦቶሪቲውን ያጣል። መንፈሱ ሲመታ ኃይል ይጠፋል። ጉልበት ያጣል። ብርታት ያጣል። በሽታ ይወጋል። ደዌ ይወጋል። ዲፕሬሽን ይወጋል። ጫና ይወጋል። እግዚአብሔር ይውጋው በኢየሱስ ስም። ስለዚህ ዛሬ እጁ ሲመጣ አንዱ ምንድን ነው የሚያደርገው? መንፈሱን ነው የሚመታው። ስትሮንጎልዱን ነው የሚመታው። ያ ጊዜ ትውልድ ይለቀቃል። ኤን ያሰብኩኝ በዚህ ታዲያ አለ ወይ ዚህ አሜሪካን ሀገር አለ ወይ? የግብፅ መንፈስ እንደሚባለው የአሜሪካ መንፈስ ወይ ደግሞ አሁን ባለንበት ዘመን ዓለም ላይ የሚሰራ መንፈስ አለ ወይ? አዎ አለ። ያው የእሱ ነው፣ አንድ መንፈስ ነው። ግን በየቦታው በየከተማው ስምስም ተሰጥቶት፣ በየወሩ ስምስም ተሰጥቶት ወሮችን ተቆጣጥሮ ነገሮችን ጨምድዶ ይዞ ትውልድ እየሰበረ ነው ያለው። እግዚአብሔር እየበረረ ይመጣል ይወገዋል። ከዚህ መካከል አንዷን አነሳለሁ። የወቅታዊ ሁኔታ ስለሆነ ዓለም አቀፍም ስለሆነ አሜሪካ አቀፍም ስለሆነ እግዚአብሔር የሚመታውን አንድ መንፈስ እነግራችኋለሁ። እኔ ስጸልይ በልቤ የመጣው የትኛው መንፈስ መሰላችሁ? ይሄን ወር የተቆጣጠረ የሃላዊ መንፈስ ይወጋል። እስቲ በደንብ አሜን በሉ። ሐሎዊ የሚባል አለ እንዲህ የተቆጣጠረ ኢንተርናሽናል የሆነ ዓለምን ይዞ ያለ አሜሪካን የተቆጣጠረ ወደኛም አገር እየገባ አረቡ አገር ሁሉ ተጠቅልሎ የያዘ የሐሎዊን መንፈስ የሚባል አለ። እግዚአብሔር ይውጋው በኢየሱስ ስም። ትውልድን የተቆጣጠረ ወጣቶች አይባል ልጃ አይባል ሕፃናት፣ ሁሉንም እኮ ነው የያዘው። አሮጊቶን፣ ሽማግሌው በሙሉ ተቆጣጥሮት ነው ያለው። ለዚህ ምልክት ቤታችሁ ጎረቤት ማየት ነው። እኔ ጎረቤት ብትመጡ በቅርብ ጊዜ ተከራይቶ የገቡ የሴጣን ቤት አድርገውታል። ጎረቤቶቻቸው ዙሪያው በሙሉ በቃ አጽም በአጽም ነው የሆነ ነገር አምጥተው ተክለዋል። ገና ሴፕቴምበር ሳይገባ በፊት በጣም ይገርማችሁ በጣም አንድ ወር ሙሉ አሁ ሁለተኛ ወር ነው ተተክሎ ተቀምጧል። ዛፋችን አጠገብ ስናይ አጽም አ ያለ እዛ ጋ አለ እኛው ቤት ጎረቤት ጋር እዚህ ዙሪያችን በሙሉ የሆነ የአስፈሪ ጭራቅ ቤታቸው መቃብር ብሉ የሚመጣ አስቀምጠዋል። ምንድን ነው ይሄ? ዝም ብሎ ፈናው እንደ ወገኖች አይደለም። ስ ዘ ስፒሪት ትውልዱን የተቆጣጠረ መንፈስ፣ ወጣቶቻችንን እየተዋጋ ያለ መንፈስ፣ መንፈሳዊወታችንን ተቆጣጥሮ የያዘ መንፈስ፣ ዚስ ስፒሪት ነው። የሆነ ባህል አይደለም፣ ስርዓት አይደለም። እግዚአብሔር እየበረረ ይመጣል። ይሄን አላዊ መንፈስ ይወገዋል። እኛ እያለን አይኖርም። አሜን። እኛ ጋር አይሠራም። እስቲ አሜን በሉ ረ በደንብ አሜን። በእኛ ላይ አይሰራም፣ ግን እየሠራ ነው ያለው በማያምኑ ሰዎች ላይ እስቲ ሞሉን ይሁት። ዶላር ትሪ ሂዱና ተመልከቱ። በሙሉ ሰይጣን አደል። የማስፈሪ ጨለማ ውስጥ ኮን ያለ ነው። የሞት መንፈስ ተቆጣጥሮት ነው ያለው። ስለዚህ እጁ ይመጣል። በአሜሪካ ላይ የሚሰራው ዘንዶ ይወጋል። ቢያንስ እኛ ባለንበት አይሰራም በጌታ በኢየሱስ ስም። እግዚአብሔር እየበረረ ይመጣል። የግብፅን መንፈስ ይወገዋል። ባዶ ያደርገዋል። ስርዓቱ ሊኖር ይችላል። ከዚህ በኋላ አለ የሚባለው በዓል ሊኖር ይችላል። እኛ ግን እንጸልያለን። ባዶ ያደርገዋል። መንፈሱ የቆመው ይቆማል። ጭራቁ ይቆማል። ሸረሪቱ ምኑ ይቆማል። ይቁም ችግር የለም። እኛ ስንጸልይ ግን መንፈሱን ነው ምን ወጋው። ልጆቻችን ላይ አይሰራም። ትውልዱ ላይ አይሰራም። እኛ እንጸልያለን። እግዚአብሔር የግብፅን መንፈስ ይወገዋል። ስለዚህ ሐሎዊን የሚባለው እንደ ቀላል እንዳናየው። ብዙ ክርስቲያኖች በጣም የሚገርም ነው። በዚህ በአሜሪካ ያሉ በአንዳንድ በተለይ በነጮቹ ቸርቻቸው ውስጥ ሁሉ እንዲመለክ ነው የሚያደርጉት። በጣም ይገርመኛል። በቃ ቤታቸው ቸርቻቸው ውስጥ ሁሉ አስገብተውታል። በእኛም ባበሻው ደግሞ የገባን አይመስለኝም። ግን ሚስጥሩን በጣም ማወቅና መዋጋት ይኖርብናል። እግዚአብሔር ሊወጋው መጥቷልና እኛም ከእግዚአብሔር ጋር እንነሳ። ሐሎዊን የሚባለው ምንድን ነው ስንል ያው ኦክቶቨር ወር ላይ የሚመለክ የሙት መንፈስ ማለት ነው ደ ስፒሪት ኦፍ ዴዝ ነው የሞት መንፈስ ኦፊሻሊ ኢንቫይት የሚደረግበት በዓል ነው ኦፊሻሊ በግልጽና ኢንቪቴሽን ዴዲኬሽን የሚሰጠው ወር ይሄ ኦክቶቨር ነው መቼ ነው ስፔሲፊካሊ መንፈሱ በኃይል የሚወርደው ኦክቶቨር 31 ላይ በሙላት ይወርዳል ይጠበቃል ማለት ነው። አሁን እንትን እያደረግ ሴሪሞኒ እያደረጉለት ዲዲኬት እያደረጉ ቤታቸውን እየለዩለት ና እያሉት አጽም እያስቀመጡ ሸረሪት እያስቀመጡ ና ና ና ና ኢንቪቴሽን ነው የተደረገ ያለው። ከዛ በኋላ ምን ይሆናል? ኦክቶበር 31 ላይ ለኖቬምበር ዋን ሌሊቱን መንፈስ ይወርዳል ከመንፈስ ጋር ይገናኛሉ። ይሄ እንግዲህ ታሪካዊውን ነገር ስናጠና ሴልቲኮች የሚባሉ በዚህ አይርላንድ፣ ስኮትላንድ እና ኢንግላንድ አካባቢ የሚኖሩ ነዋሪዎች ነበሩ በዛ ጊዜ። ከዛ ነው የመጣው፣ ከአሜሪካ ባህልም አይደለም። እዛ የሚኖሩ የነበሩ ሴልቲኮች ይሄ ነገር ነበራቸው፣ ከ2000 ዓመት በፊት ማለት ነው። የነበሩ ባህላዊ እምነት ነው ይሄ። እምነት ምንድን ነው? እንግዲህ ዋናው ዓላማቸው አዲሱ ዓመት ኖቬምበር ዋን ነው በእነሱም የሚጀምረው። ስለዚህ አዲሱን ዓመት ከመቀበላቸው ኦክቶበር 31 ላይ ምሽት ሻማ እያበሩ በሆነ ነገር ላይ አስቀምጠው በየቤታቸው ደጃፍ መንፈሱን ይጠብቁታል። የሞቱት ዘመዶቻቸው፣ አክስቶቻቸው፣ አጎቶቻቸው በተለያየ አደጋ ውስጥ ያሉ በዛ ጊዜ ይመጣሉ ብለው ያምናሉ። አዲሱ ዓመት ከመምጣቱ በፊት የዘር ማንዘሩ መንፈስ ይመጣል። ስለዚህ ይመጣና ይወርዳል ይላሉ። ምንድን ነው በአጭር አማርኛ፣ በዛ ጊዜ እነሆ ሰማይ ይከፈታል ይላሉ። የሲኦልና የሕያዋን ሲኦል ይከፍ እነሱ ይወርዳሉ። ከእኛ ጋር የሚገናኙበት በዓመት አንዴ ነው ብለው ያስባሉ። ስለዚህ ኢንቫይት ያደረጓቸዋል። በዛ ዕለት ይወርዳሉ። መንፈሱ ይወርዳል። ይገናኛቸዋል። አንዳንዶቹ ደስ ይላቸዋል፣ አንዳንዶቹ ስትረስ ይሞላሉ። በጣም በዲፕሬሽን ውስጥ የሚገባበት ጊዜ ነው። ከዛ በኋላ በትዝታ በምን ጋር ያገናኟቸዋል። ያ በዓል ነው እንግዲህ። እነዚህ አይሪሾች ወደ አሜሪካ በስደት ሲመጡ ማለት ነው ይህንን ይዘውት መጡ። እዚ አሜሪካ ሀገር ማለት ነው፣ አሜሪካ ይዘውት መጡ። ከዛ በኋላ እዚህ ደግሞ ባህል ሆኖ የው ቀጥሎ ዓለምን አጥለቀለቀው። አፍሪካ ሁሉ እየሄደ ነው። እግዚአብሔር ግን ዛሬ እንዲህ ይላል፣ በፈጣን ደመና እመጣለሁ፣ የዚህም መንፈስ እወጋው አለው ይላል። እስቲ አሜን ይወጋ በሉ እስቲ። መንፈሱን ነው የሚመታው እግዚአብሔር፣ ምክንያቱም የመንፈስ ሰው አያቅም። ብዙ ሰው እንደ ባህል ነው፣ ፈን ነው አይደል? ልጆቻችን እንደ ፈን ነው፣ እዚያም እኛም እንደ ፈን ነው። ፈን እኮ ነው ፈን አይደለም፣ ውስጡ ምስጢር አለው። በቃ የሆነ የሰይጣን ማስክ አድርጎ ጭንቅልፈ ነው ይላሉ። ልጆቻችን በጣም ልንጠነቀቅ ይገባል። ይሄን ነገር እንዲለማመዱ መፍቀድ የለብንም። ልጆቻችን መከልከል አለብን። እንዲህ አይነቱን ልምምድ እንዳይገቡ እውነቱን ማሳየት አለብን። በእርግጥ ከአቅም በላይ ነው፣ ግን እንጸልይ አለን። እግዚአብሔር ይችላል። ወጣቱን ተቆጣጥሮ ልጆችን ተቆጣጥሮ በየቤት በጣም አደጋ እኮ ነው ያለው። ስለዚህ ወገኖቼ እንዲህ አይነት መንፈስ ነው እዚህ ያለው። አሁን ያለንበት ወር ላይ አሁን አስር ቀን አለው መንፈሱ የሚወርድበት በኢየሱስ ስም አይወርድም። እስቲ አሜን በሉ እስቲ። አስር ቀን ተዋጉ። አንተ ቤት አይወርድም። እዚህ ከተማ እንዳይወርድ መከልከል እንችላለን። እንዳይሰራ በቃ ባዶ አደርገዋለሁ ነው ያለው እኮ እግዚአብሔር። እንትኑን አላለም። በዓሉን አስቀራለሁ አላለም። ወይ ደግሞ ጭራቅ ይሄ ነገር ሸረሪቱን አጠፋዋለሁ አደለም። ይቀመጡ እነሱ ችግር የለም። እግዚአብሔር መንፈሱን ይወጋዋል። እሱን ሲወጋው ዝም ብሎ አሻንጉሊት ሆኖ ነው የሚቀመጠው። በቃ ባዶ ነው የሚሆነው። እኛ ግን ወገኖቼ፣ አብረን ከዚህ ጋር ካልነቃን በስተቀረ አታክ ያደርጋል። የብዙ ወጣት ይሄ ወር እስቲ ያስቡት። ኦክቶበር እኮ ብዙ ወጣት በዲፕሬሽን እየተመታ ነው። እንደ አገልጋይ ብዙ ያለው ይሄ ወር ብዙ ሰው አደጋ ነው። ማት ዲፕሬሽን ነው። ሰው ደበረኝ ይላል። አየሩ ሲቀየር ነው ይላል። አይደለም ስፒሪቱ ኢንቫይት ተደርጎ ነው ያለው። በዓለም አቀፍ ደረጃ ከማን እየተባለ ነው ከሞን ኢንቪቴሽን እየተሰጠው ነው ዲዲኬሽን። ስለዚህ ፍራስትሬሽን እየረጨ ነው ያለው። ገና ብዙዎች የሚታምሟል፣ ወጣቶቻል፣ ገና ብዙ አደጋ አለ። ስለዚህ እኔና እናንተ እግዚአብሔር ዛሬ ከልክል ይለናል። አሜን፣ እከለክላለን። እግዚአብሔር ይመጣል፣ እንሆ ይመጣል፣ ያንን መንፈስ ይወገዋል፣ ባዶ ያደርገዋል። እኔ እንደዛ ነው ስጸልይ ውስጤ ባዶ አደርገዋለሁ የሚል እግዚአብሔር ባዶ ያደርገዋል። እኔ ጎረቤት ያለ አይሠራም፣ ባዶ ይሆናል እኔና ቤቴ ላይ አይሠራም። ሰፈሩ ላይ እንዳይሰራ ከለክላለሁ። ለምን? ስልጣን ተሰጥቶናል። እኛ ጋር ያለው እነሱ ጋር ካለው ይበልጣል። መፍራት የለብንም። አንዳንዱ ክርስቲያን ይፈራል። በቃ ፍርሃት ነ እኛ ምንም የምንፈራው ነገር የለም። እዚህ ጋር ቢያስቀምጥም ጭራቁን ቢያመጣ የፈለገው ሸረሪቱን፣ ድሩን፣ የሬሳ ሳጥኑን ቢያስቀምጥ በጌታ በኢየሱስም ባዶ አድርጌ ያለሁ ብለን ማለፍ እንችላለን። ስሙን ስንጠራበት ይፈርሳል። እኔ ላይ ስልጣን የለውም። አንተ ላይ ስልጣን የለውም። የኢየሱስ ክርስቶስ ስም ከስሞች ሁሉ በላይ ስም አለው። አሜን። ብርቱ ነው። ስለዚህ መልእክት ይሄ ነው ዛሬ፣ ባጭሩ እግዚአብሔር ይመጣል። የግብፅን መንፈስ ባዶ ያደርጋል። እኛ ደግሞ አሎሂም መንፈስ ባዶ ያደርጋል ብለን እናነበዋለን ባዶ ይሆናል። ልጆቻችን አይመቱም፣ በዲፕሬሽን አይመቱም። ትውልዱን እንታደጋለን፣ አካባቢውን እንታደጋለን። ለዚህ ቀን አምጥቶናል እኮ ወገኖቼ። በልተን ጠጥተን ብቻ እኛ የራሳችን ብቻ ሪላክስ ማድረግ የለብንም። ገና ብዙ የሚለከፉ፣ ገና ብዙ የሚወጉ፣ ሰይጣን ፕላን አድርጎ በዚህ ወር መጨረሻ ሊያሳብድ፣ አደጋ ሊጥል ብዙ ይወጥተዋል። እኛ መከልከል አለብን፣ መጸለያ አለብን። እችን አስር ቀን ፎከስ እናደርግ እንግዲህ ምን እናድርግ ለሚለው ስናስብ የእኛ ድርሻ እንግዲህ ወገኖች፣ ይሄንም ማወቅና መንቃት ነው። የመጀመሪያ በመጠን ኑሩ ንቁ ይለናል። አብረን ከነሱ ጋር እኛም ደግሞ ቤታ አንዳንዱ ክርስቲያን ቤቱ ላይ እኮ ያስቀምጣል፣ እያመጣ ያንጠለጥላል። እንዲህ በጣም እኮ ከባድ ነው ይሄ። እኮ በቃ አለማወቅም ነው። ካለማወቅ ለልጆቹ ይገዛል፣ ይህን ነገር ያደርግላቸዋል፣ ማስክ አርጉ ይላቸው አለማወቅ ነው። እሺ፣ ባለማወቅ በተደረገ ችግር የለም። ከዚህ በኋላ ግን ማወቅ አለብን። እንዲህ አይነቱን ነገር መከልከል አለብን። እንዲህ አይነቱን ነገር ነክተን፣ ይሄ የአጋንንት ስራ ነው። የሙት መንፈስ እኮ ነው። የሙት መንፈስ ይሄ እኮ በመጽሐፍ ቅዱስ ሙታን ሳቢን እጠላለሁ ብሏል እኮ እግዚአብሔር። ሙታን የሚስብ እኮ ነው ዘመናዊ ጥንቆላ ነው። እኛ ሀገር እኮ የሆነ መጋረጃ ውስጥ ተቀምጦ ነው ሙት አንሳቢ እየደገመ የሚጠራው። እዚህ ሀገር በቃ ፈን አድርጎ የሆነ ነገር አድርጎ ዘመናዊ አስመስሎ የሙት መንፈስ እየመጣ ሰው እያስጨነቀ ነው ያለው። በኢየሱስ ስም ይወጋ። የዘር ማንዘር መንፈስ ነው እኛ የምንጠራው ይሄ የሙት መንፈስ። የአያት የቀድመ አያት ይጠሯቸዋልና አባቴን አየው ይላሉ፣ ዛለት በሰላሳ እናቴን አገኘዋት ይላሉ። ብዙ ምስክርነት መስማት ትችላላችሁ ዩቲዩብ ላይ ገብታችሁ እናቴን ሰላሳ አንድ ላይ ያገኘኋት ከእሷ ጋር እንጆይ ሳደርግ አደርኩ ይላሉ። መንፈሱ እኮ ነው። ከዛ ከተለየችም በኋላ ግን ይው ሶስት ወር ታምም ያለው ይላል። ወቅታው ትሄዳለች፣ ታሞ ይቀመጣል። በኢየሱስ ስም ይወጋ። ይሄ እኛ ላይ አይሰራም በጌታ በኢየሱስ ስም። ስለዚህ የዘርማንዘር መንፈስ እኛ ላይ አይሰራም። እግዚአብሔር በፈጣን ደመና እየበረረ ይመጣል። ምክንያቱም የትውልድ ጥፋትን አይፈልግም። ኢየሱስ የሞተው እኛን ለማዳን ነው። ስለዚህ ለትውልዱ ግድ ይለዋል። እግዚአብሔር ይመጣል። እኛ እንጸልይ። የእኛ ድርሻ አንድ መንቃት ነው። ሁለት ደግሞ መተማመን አለብን መታመን። እግዚአብሔር እኛ ጋር ያለው እነሱ ጋር ካለው ይበልጣል የሚል መንፈስ ሊኖረን ይገባል፣ በዮሐንስ አንደኛ ዮሐንስ ላይ እንዳለው። ስለዚህ እንደ አንዳንዱ ክርስቲያን ይፈራል። አትፍሩ፣ ምንም አትፍሩ ምን የፈለገው ነገር ይምጣ አትፍሩ አትደንግጡ አንዱ ሲስተሙ ምንድነው ፍርሃት መልቀቅ ነው ልጆቼን እንዲያረጋቸው ይሆን እንደኔ እንዲያረገኝ ይሆን ቤቴ ላይ ይመጣ ይሆን ጎረቤቴ ተቀምጦ ኖ ከየት መጥቶ ነው አንተን የሚችለው እኛ ጋር ያለው የናዝሬቱ ኢየሱስ ነው እስቲ አሜን በሉ ሃሌሉያ እኛ የእግዚአብሔር ቤተ መቅደሶች ነን ኢየሱስ በእኛ ውስጥ አለ። ደሙ ከእኛ ጋር አለ። ከለላ አለ። እኛ መጥራት ነው፣ በደሙ መሸፈን ነው። ልጆቻችንን በደሙ መጋረድ ነው ያለብን አካባቢያችንን እንጂ መፍራት የለብንም። ይይዘኝ ይሆን ይመታኝ ይሆን የሚባል ነገር የለም። ስለዚህ መታመን ከእኛ ይጠበቃል። ሌላው ደግሞ መዋጋት ፋይት መልካሙን ገደል ተጋደል ይልሃል። ስለ ቤተሰብ መዋጋት አለብህ። ጾም ጸሎት ይዘ ማፍረስ አለብህ። ልጆቻችን እንዳያገኛቸው ትውልዱን እንዳያገኘው በጸሎት በእግዚአብሔር ፊት ማፍረስ አለብን። እግዚአብሔር እመጣለሁ ካለ እኛ ደግሞ በኢየሱስ ስም ሂድ፣ ውደቅ። ትውልዱን የያዝክ የሙታን መንፈስ አትገባትም። ኦሪገን አትገባም። እዜ ሄልስቦሮ አትገባም። እኛ እያለን አትወርድም። መከልከል እንችላለን። እስቲ አሜን በሉ እስቲ መከልከል እችላለሁ በሉ። እስቲ ኧረ በደንብ ነው የምንችለው ወገኖቼ፣ እንችላለን። እኛ ጋር ያለው በኢየሱስ ስም የዘጋችሁት ይዘጋል ይላል የቆለፋችሁት ይቆለፋል ይላል። እኛ ላይ አይመጣም፣ መብረር አይችልም። ሰፈራችንን ካጠርን አይችልም። ነገር ግን ክፍት ካደረግንለት በረራው ሲያደርግ ፍላጻ ሊወረውር ይችላል። ስለዚህ ኢች ኤንድ ኤቭሪ ዴይ ልጆቻችን እጅ እየጫንን በደሙ እየጸለይን ወደ ትምህርት ቤታቸው ምክንያቱም ብዙ ነው አሁን ትምህርት ቤት ያገኛቸዋል። የሌለበት ቦታ የለም፣ ሁሉ ቦታ የለም አለ። ስለዚህ ቢሄዱ እዛ ኢምፓክት እንዲያመጡ ነው። አንድ ሰምቻለሁ። አትላንታ ላይ ልጇ እንደዚህ እየጸለየች የስምንት ዓመት ልጇን ትምህርት ቤት ትልከዋለች። በዚህ በሐሎዊን ወራት አካባቢ የዛሬ ሶስት ዓመት ነው የሰማሁት። እየጫነች ትልከዋለች እና እሱ ደግሞ በቃ በዚህ ተሞልቶ ዝም ብሎ እዛ ሄዶ በኢየሱስ ስም ሲል እዛ አጋንን ትጣለዋለች። የእነሱ ልጅ አንዱ የሜክሲኮ ልጅ ወደቀ። ምን ያደርጉት፣ ሆስፒታል ይዘውት ሄዱ እና እንኳን ልጆቻችን አታክል ያደረግ እኛ ቻርጅ አርገን ከላቅ ናቸው በእነሱ እግዚአብሔር ይገለብጣል። አሜን። አዎ ያደርጋል። እግዚአብሔር ይችላል። ስለዚህ እኛ እምነት ነው ይሄ። በእምነት ልጆቻችን ጸለያ እንለካቸዋለን፣ በእምነት እንወጣለን፣ በእምነት እንናገራለን። ስለዚህ መዋጋት አለብን። ፕሬየር ያስፈልጋል። ሌላው ደግሞ ወንጌልን መናገርም አለብን። እውነቱን መናገር አለብን። እድሉን ከሰጠን እኛ አንዱ የምናፈርሰው ምንድን ነው? ይሄ ስፒሪት ኦፍ ዴዝ መሆኑን መግለጥ አለብን ለሚሰሙን ሰዎች ለሚሰሙን ሰዎች መንገር አለም መፍራት የለብንም። ምክንያቱም ባለማወቅ ነው ብዙ የሚጠፋው። በተለይ የሚሰሙን ካለው ስፒሪት ኦፍ ዴስ ነው ይሄ ነገር። ተጠንቀቅ፣ ጸልይ፣ ልክ አይደለም፣ ኢየሱስ ነው የሚያድነው ብለን እድሉ ካገኘን በየትኛውም ኦፖርቹኒቲ ካልቸር ነው ብለን ቀለል ማድረግ የለብንም። ዚስ ካልቸር፣ በቃ ዚስ ፈን ምናም ብለን እንዴት ነው የምናልፈው? ሰው እየሞተ አይባልም። ስለዚህ እኛ ሚስጢሩን መግለጥ መቻል አለብን። ሌላው በር መዝጋት አለብን በር መዝጋት አለብን። እኛ ከነሱ ጋር የነሱ ሴሪሞኒ ውስጥ መግባት የለብንም ማለት ነው። እንደነሱ ዲዲኬት ማድረግ የለብንም። ለምን ከመካከላቸው ውጡ እና የተለያችሁ ሁኑ ብሏል። ስለዚህ እንዲህ አይነት ለአጋንንት የሚሰዋ ድግስም አላቸው እኮ ምግብም አላቸው። በተለይ ኦክቶበር 31 ላይ ሴሪሞኒው ሌላ ነው። መብሉ መጠጡ ማአት ዲዲኬት መስዋዕት የሚያረጉት ነገር አለ። እንዲህ አይነቱ ነገር ጋር ህብረት ማድረግ የለብንም። በራችን መዝጋት አለብን። አለዛ ዲያብሎስ በር ይፈልጋል። ፉት ስቴፕ አትስጡት ይላል። እንዲህ አይነት ቦታ ከተገኘንለት ቤታችን ደግሞ እየገዛን የእሱን አጽሞች እዚህ አገር ላይ ምንም ስለማያውቁ በነሱ ኢንቪቴሽን በነሱ ስርዓት ላይ የተገኙ የተወጉ በራቸውን ዘግተው ትምህርታቸውን አቁመው የተቀመጡ እጅግ በጣም ብዙ አሉ ወገኖች፣ የቅዱሳን ልጆች አሉ ወገኖች። ይህን የምናሸንፈው መተባበር የለብንም ብርሃን ከጨለማ ህብረት የለውም የለው መጽሐፍ ነው የሚናገረው። ስለዚህ እንዲህ አይነት ነገር ውስጥ እንግዲህ ዲፕሊ ከገባን በራችንን ከከፈትን መርገም አይሰራም የሚለው ሊሰራብን ይችላል። በርን ዝጋ ነው የሚለው መጽሐፍ ቅዱስ። እኖ ባለማስተዋል ለሰይጣን በር መክፈት የለብንም። እንግዲህ ወገኖቼ ሆይ እግዚአብሔር በፈጣን ደመና እየበረረ ይመጣል፣ የግብፅን ጣዖት ይመታታል። እኛም ደግሞ በዚህ ዘመን ያለውን ጣዖቴን ሐሎዊንን እግዚአብሔር ይሰብረዋል። ስለዚህ ሶስት ምክንያቶች ሐሎዊንን የማንተባበርበት፣ የማናመልክበት፣ የምንቃወምበት ሶስቱ ዋና ምክንያቶች፣ አሁን እንደነገርኳችሁ የመጀመሪያው ዘ ሩት ኮዙ አሕዛቦች ናቸው። የባዕዳን አምልኮ ነው ሩቱ። ስለዚህ ቢቢሊካል አይደለም አንከተለውም፣ ትክክል አይደለም። ሁለተኛ ደግሞ ምንድን ነው፣ ይሄ ሴሌብሬት የሚያደርገው ዳርክነስን ነው። እስቲ ሁሉ ነገር እኮ ጨለማ ነው። ሁሉ ነገር እኮ ሸረሪት ነው። ሁሉ ነገር እዩት እስቲ ጨለማ ነው። የሚያሳየን መጽሐፍ ቅዱስ እናንተ የዓለም ብርሃን ናቸው ይለናል። በሙሉ ስዕሉን እዩት፣ መስቀል የሚባል ነገር የለም። የእኛ ምልክት መስቀል፣ ሌላ ሌላ ነገር ነው። እንግዲህ የብርሃን ልጆች፣ የእነሱ ደግሞ የሆነ ጭራቁ፣ ሰይጣኑ፣ እባቡ፣ ሬሳ ሳጥኑ፣ ጨለማን ነው ሴሌብሬት የሚያደረግ። በየትኛውም ሁኔታ ሰው የሚያጠልቀው ራሱ ጨለማን ሴሌብሬት ከሚያደረግ ነገር ጋራ መተባበር የለብንም። ስለዚህ ነው ይህን ሐሎዊን የምንቃወመው። ሌላ የምንቃወምበት የመጨረሻው ምክንያት ይሄ ኦፕን ስፒሪቹዋል ዶር ስለሚያደረግ ነው። አሁን እንዳልኳችሁ መንፈስ ለመንፈሳዊ ጥቃት በር ይከፍትብናል። ስለዚህ ይህ ነገር መቃወም አለብን። ይህንን ዕለት ዕለት መደብደብ አለብን እና በተለይ ይህችን የቀረንን አስር ቀናት እግዚአብሔር ይርዳን። አሜን። እንጸልይ። እንዝጋ፣ በሮችን። እንዲህ አይነት ነገሮች ቤታችን ያለ ጠርገን ማውጣት ነው። የሰይጣን እቃ ነው፣ ይመጣል እቃውን ፍለጋ። ባለፈው ነግሬያችሁ እንደሆነ አላቅም። አንድ የሆነ ልጅ የውሻ ቡችላ ፈለገና ጫካ ሄዶ ሲፈልግ ሲፈልግ አንድ ጫካ ውስጥ አገኘ። ቡችላ ለማሳደግ ወደ ቤቱ ይዟት መጣ። ገጠር ውስጥ ነው እና ቤት ገባች ያች ቡችላ። ከገባች በኋላ በዛለት ናይት ቤታቸው ሰላም አላደረም፣ ተረበሸ። የጅብ መንጋ መጥቶ ቤቱን በሙሉ ከበበው እና ቤቱን መነቅነቅ ጀመረ። የገጠር ቤት ነው። በመስኮት በበር ሊገቡ ጅቦች ተሰባስበው መጡ። አባትየው ግራ ገባው። ምንድን ነው ብሎ ዩዥዋል የሆነ ነገር ነው። ስለዚህ ምንድን ነው ብሎ ልጁን ምንድን ያመጣው ነገር፣ የውሻ ቡችላ ነው ብሎ አሰበና አዎ አለ ልጁ አላወቀም። በኋላ ግን ሲያየው የጅብ ቡችላ ነው ለካ። ጅቦቹ ቡችላቸውን ፈልገው ነው ተሰባስበው ተጠራርተው የመጡት። ለምን ንብረት አላቸዋ ሊያፈርሱት ሲሉ አባትየው ያቃል ቀሳለና፣ በመስኮት ቡችላውን ሲጥልላቸው ይዘው ሄዱ። ሰላም ሰላም። የውሻ ቡችላ ላይ ይወገድ፣ አሜን። የጅብ ቡችላ ላይ ይወገድ። ኮተቱ እናውጣው ከቤታችን። አንዳንዴ በማቴሪያል ላይ ይመጣል። ምንድን ነው እንላለን፣ አይገባንም። ሰይጣን በቁሳቁስም ላይ ስራ አለው። አንዳንዱ በቀለመት ላይ በምል ብዙ ነገር አለው። እኛ አናቅም፣ ሲምፕል ነገር ይመስለናል። ስለዚህ የሰይጣንን ዕቃ ከቤታችን ካወጣን ምን አድርጎ ነው እኛ ቤት ሊመጣ የሚችለው? እግዚአብሔር እንግዲህ በታላቅ በፈጣን ደመና እየበረረ ይመጣል። ረ በደንብ አሜን። እና ይወገዋል። ባዶ መንፈሱን ነው ባዶ የሚያደርገው። ሌላው ይኑር፣ ስርዓቱ ይቀመጥ፣ በዓል ሆነው ባዶ እግዚአብሔር። መንፈሱን ባዶ አደርገዋለሁ። ከዛ በኋላ ቋንቋቸውን ደበላልቃለሁ። ጣዖቶቻቸው ይፈርሳሉ። ብዙ ነገር ማንበብ ትችላላችሁ። ፎከሴ ግን ምንድን ነው? መንፈሱ ባዶ ይሆናልና አትፍሩ። አንፍራ እንደ ክርስቲያን ስትሮንግ እንሁን። እግዚአብሔር በፈጣን ደመና እየበረረ ይመጣል፣ የግብፅን መንፈስ ባዶ ያደርገዋል። ጌታ ይባርካችሁ። እንጸልያለን አጭር